እንኳና አደረሰን አብሮ አደረሰን። እንኳን አደረሰን አብሮ አደረሰን። ሰኒ፣ በበዓል ቀን የት ነው የምንዞረው? ዞረው በዓል አይደለ? እቤታችን ቁጭ አንልም። በቃ እኛ ስራ እንደዚህ ላይ ያደረግን ደግሞ፣ ደሞ በበዓል ቀን ወዳጅ ዘመድ ይጠየቃል። እንኳን አደረሳችሁ እኮ ይባላል አይደለ? እንደውም በአዘቦቱ ቀን ይለቀቁ፣ በበዓል ቀን ነው ወዳጅ ዘመድ የሚገናኙ። እንኳን አደረሳችሁ ነው። ቁርስ እዚህ ጋር መሳዛ ተብሎ ነው። በበዓል ቀን በየቤቱ እየሄድን እንኳን አደረሳችሁ እንላለን። ዛሬ ደግሞ የት ነን? እንግዲህ ዛሬ ደግሞ ቤት አይደለም የምንሄደው። በነገራችን ላይ በተለያየ አጋጣሚ የበዓልን ወቅት በስራ ገበታቸው ላይ ተገኝተው በዓልን በስራ የሚያሳልፉ በርካታ ተቋማቶች አሉ አይደለም። ከዛ መካከል ወደ አንዱ ተቋም ጎራ ብለን እንኳን ደርሳችሁ ልንል ይወደድ ነው። ስለዚህ ተመልካቾቻችን የዛሬ ልዩ የእንግዳ ተጠያቂዎቻችን እነማን ናቸው የሚለውን እንግዲህ ከፕሮግራሙ የምትከታተሉንም የሆነው በዓልን አስታከን እንኳን አደረሳችሁ ልንል በየስራ ቦታችሁ እየመጣን ነው። ምን ይዘን ነው የመጣነው? አበባና ኬክ ኬክ ይዘናል። እንግዲህ ይሄ የምትመለከቱት የሚያምር አበባ ጆሊ የአበባና ዲኮር ስጦታ እቃዎች እንዲሁም ዲኮር ትሰራለች። አድራሻዋ ሰሚት ፍየል ቤት ሀያ ኪሎ ሜትር አደለ በተሰኘው አካባቢ ትገኛለች እዛ እየሄዳችሁ እንደዚህ አማራ አበባና የተለያዩ የስጦታ እቃዎችን እንደዚሁም ደግሞ ዲኮርን ማሰራት ትችላላችሁ ማለት ነው አሁ ሰሜት ፍየል ቤት አካባቢ ሀያ ሜትር በሚባለው በተለምዶ ነው ሀያ ሜትር የሚባለው እዛ አካባቢ ስትሄዱ ጆሊ ፍላወርን ታገኛላችሁ በዛ ላይ እኔ ደግሞ ምን ይዣለሁ ገሙት ጣፋጭ ኬኮችን በመስራት እንዲሁም ኬክ በማሰልጠን የምትታወቀው ሸዊት ፔስትሪ ደግሞ ስትሄዱ ባዶ እጃችሁን አትሄዱም፣ ስለዚህ ጣፋጭ ኬክ በእኔ ይሁንባችሁ ብላ ይኸው ቆንጆ ኬክ ሰርታለች። እሱንም ይዘናል እንግዶቻችንን እንጠይቃለን ማለት ነው። ስ እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩም። ተከተል እዝራ በመሰንቆ ዳዊት በበገና ያቀበረ አምላክ የትረስ መስጋዳ አሜን። እንኳን ደህና መጣችሁ፣ እንኳን ደህና አያችሁን። እንኳን ደህና ቆያችሁ እንኳን አደረሳችሁ። እንግዲህ ተመልካቾቻችን መግቢያችን ላይ እንደገለጥንላችሁ በበዓል ወቅት በስራ ገበታቸው ላይ የሚያሳልፉ በርካታ ሙያ ላይ የተሰማሩ ሰዎች እንዳሉ ይታወቃል። ታዲያ ከእነዚህ ከነዚህ ውስጥ መካከል እንዲህ አንዱ ተቋም ውስጥ ነው። ይሄድ ነው አይደል? ኒው ሊፍ የመካንነትና የስነ ተዋልዶ ማዕከል ይሰኛል። በዚህ ማዕከል እንግዲህ እንኳን አደረሳችሁ መልእክታችንን ልናደርስ እኛም አብረናችሁ ስራ ላይ ነን ልንላቸው ተገኝተናል። ከመግቢያው እንግዲህ ሞቀር ግን እንኳን አደረሰን ያህል ነው። ቆንጆ ቆይታ እንደሚኖረን ተስፋ እናደርጋለን። ሰንዬ እኛን እንኳን አደረሳችሁ የሚል ባይኖርም እርስ በእርስ ግን እንደዚህ ዞር ዞር እየተባባለ እንጠያየቃለን ማለት ነው። እንግዲህ አጠገባችን ላይም እንግዶቻችን አሉ። እራሳቸውን ያስተዋውቅንና እንሄዳለን። እንኳን አብሮ አደረሰን። እንኳን ደህና መጣችሁ ወደ ማዕከላችን። ያው በባህል ጥሩ ሞቅታን የፈጠራችሁልን ባህል ላይ ስራ ላይ ብንሆንም ያው ከቤተሰብ ጋር እያከበረን ያለን ስሜት እንዲሰማን ስላደረጋችሁን በጣም እናመሰግናለን። ያው ስሜ ፍሳሴፍ ይባላል ኒው ሊፍ ላይ የማርኬቲንግ ማናጀር ነኝ። ኒውሊፍ አብዛኛውን ከተቋቋመበት ጊዜ አንስቶ ላይ የሚሰጣቸው ሰርቪሶች የመካንነትና መካንነት ነክ ሰርቪሶችን ነው። በዚህ አጋጣሚ የመካንነት ዘርፍ ላይ በብዙ አውደ ሂደቶች ላይ ቀዳሚ ነው የሚባል ስራን የሚሰራ ተቋም ነው። ስለዚህ ኒውሊፍ ላይ ያለንን እንቅስቃሴ በበዓል መታችሁ ደግሞ ስለጎበኛችሁን በጣም እናመሰግናለን። ጓንደና መጣችሁ ለማለት እንወጣለንተሳክትልናላሚገባ እንደዚህ አይነት ደስታ ለማጋባት ነው። እኛም እንግዲህ የመጣ ነው መጠየቅ አለብን አይደለም በዓል አይደለም በዓል ሲሆን በስራ ላይ ማሳለፍ ቀላል ነገር አይደለም። ምክንያቱም ወደዚህ ስራ ከመቀላቀላችን በፊት ሁላችንም በዓልን ቤተሰቦቻችን ጋር ተቀላቅለን ከወደ ዘመድ ጋር የምናሳልፍበት ጊዜ ነበረ። በጣም ደስ በሚል ሁኔታ ነበረ የማሳልፈው ስራ ላይም ያው ምግቡ ላይም መብላት መስራት፣ ወዳጅ ዘመድ ይሰበሰባል፣ ደስ የሚል ድባብ ያለው በዓል ጊዜ ነው የምናሳልፈው። ግን ህይወት ግድ ይሆንና ደግሞ በስራ ገበታ ላይ መገኘት ግድ ይሆንብናል። ስለዚህ ስራ አይበደልም በዓል ነው ተብሎ አይደለ። ስለዚህ እንደዚህ ስራ ቦታችን ቦታቸው ላይ መተን እንኳን አደርሳችሁ ያልነው ለዚህም ነበር ለማለት ነው። ደግሞ ሌላኛው እንግዳችን ይታወቃለን። መልካም እሺ፣ እንግዳችን ደግሞ ስለራሳን ታስተዋወቀናለች። እሺ በድጋሚ እንኳን ደህና መጣችሁ በበዓል ምድር ልትጎበኙን ቤታችን ድረስ ስለመጣችሁ በጣም እናመሰግናለን። ስሜ ደራርቱ ሀጂ ይባላል። በከስተመር ሰርቪስ አገልግሎት ነው የምሰጠው በኒውሊፍ ውስጥ። በዓልን ከኛ ጋር አብራችሁ ልታሳልፉ ስለመጣችሁ በጣም ደስተኛ ነን። ኒውሊፍ የመካንነት መንስኤ ምርመራ ጀምሮ እስከ መፍትሄ ያሉትን ህክምናዎች በሙሉ ውጭ ሀገር ሄዶ የመንገላታትን ያስቀረ ተቋም ነው። ብዙ ብዙ ቤተሰቦች ደግሞ በእኛ ተቋም ስኬታማ ሆነዋል። ያው ህክምና ሙሉ ለሙሉ ይሆናል ብቻም ሳይሆን አይሆንምም፣ ምን እንዳለ ሆኖ በተቋማችን ግን ጥራቱን የጠበቀ ጥሩ የሚባል ሰርቪስ ስለምንሰጥ ብዙ ሰክሰስፉሎች በቤታችን ውስጥ አስተናግደናል። እናንተም ተቋማችንን በአካል መታችሁ ስለጎበኛችሁልን በጣም ደስ ብሎናል። እናመሰግናለን። እኛም እንደዚህ ለማህበረሰብ ልዩ ጥቅም መፍትሄ ይዞ የመጣን ተቋም መጎብኘታችን ለእኛም ክብር ይሰማናል። እውነት ለመናገር ብዙ ወላጆች ልጅ አልባ ሁነው ረዥም አመት የሚሰቃዩበት አጋጣሚ ነበር አደለ? ይሄ መፍትሄ መፈጠሩ በጣም ደስ የሚል ልጅ የሚሰጠው ፈጣሪ ቢሆንም ግን ከዛ በታች ደግሞ ጥበብን ጠቅመው እዚህ መፍትሄ መስጠት የቻለ ተቋም መኖሩ በሀገራችን ውስጥ በጣም ደስ የሚልና ሊበረታታ ጎሽ የሚያስብ ነገር ነው እና እናመሰግናለን ማለት እንወዳለን። እንግዲህ በዓል አይደለም በበዓል ወቅት እንግዲህ ስራ ላይ ስራ ገበታችሁ ላይ ነው የተገኛችሁት እና በዓልን በስራ ላይ ማሳለፍ ምን ይመስላል? ቤት እንዴት ነበር አከባበራችሁ? ያው የትንሣኤ በዓል ነው ትንሣኤ እንግዲህ ቀደም ብሎ ከአርብ ጀምሮ ከስግደት ጀምሮ ነው እንግዲህ በዓል የሚከበረው አይደለም ስለዚህ ስግደቱ አለ ማክፈሉ አለ ያን ሂደት እስኪ የልጅነት ትውስታችሁን እና አሁን ላይ ደግሞ ስራ ቦታ ላይ ሆናችሁ የምታሳልፉበት ሂደት አጫውቱን በተወሰነ መልክ። ስኔ የቆንጆ ቁም ነገር ነው ያነሳሽው። ምንም ጥያቄ የለው። ሴት ልጆ ነው ቤት ጉድጉድ አለ ማለት ከባድ ነው እዚያ ቤት። እንግዲህ የሰኔን ጥያቄ ልትመልሽላት ነው በደንብ መመለስ አለብሽ። በነገራችን የሴት ነው ምክንያቱም በአል ጉድጉድ ትላላችሁ ብለን ያሰብነው ምክንያቱ ደግሞ ስራ ላይ ናችሁ። እሱን እኔና በኋላ እኔ እና እሱ እንነጋገራለን። እሱ እውነት ነው ትንሽ ይከብዳል። ከቤተሰብ እርቀ ፕላስ ደግሞ በበአል ቀን ስራ ላይ ማሳለፍ የቤተሰቡን ኃላፊነት ዞር አድርገ ነው ግን ቢሆንም ማህበረሰብ ማገልገል ስለሆነ እዚህ ጋር ደግሞ የሚመጡ አብዛኞቹ ኬዞች ኢሞሽናል የሚያደርጉ ስለሆነ ሞር ለሱ ትገዛለና የቀረውን ያው ቤት የተሰራውን ሄደን በመብላት እናገራቸዋለን። የእናንተ ድርሻ የሚሆነው መብላት ነው ማድረግ ይቻላል። እንግዲህ ስራውን ለእኛ ሲስ ከሆነ ድረስ የቤቱን ባይሆን ከገባን በኋላ ከኛ የሚጠበቅብንን ነገር እንሰራለን ትንሽ ያው ታቁታላችሁ ቤት ውስጥ በዓል ባይዋለ ዋዜማው ላይ ጉድ ጉድ ማለቱ ብዙ ነገር አለ። ያንሳ ትታደሙ ማታ ከስራ ውላችሁ ድካም አለ፣ እዛው ገብታችሁ ደግሞ የበዓል ትንሽ ይከብዳል። ግን ይሁን አገልግሎት ነው። እዚህ ማንድርካት አለ። በጣም ምን ይታወቃል የዛሬው የበዓላችን ቀን ፖዘቲቭ ሆኖ ደግሞ የሚያስደስተን ድርብ የሚያደርግልንም ሊመጣ ስለሚችል ይሁን። የልጅነት በዓል በተለይ ደግሞ የፋሲካ ትንሣኤ በዓል አይደለም፣ እንገኘው ፋሲካ በዓል ብዙን ጊዜ ሲነሳ ስግደቱ አለ፣ ድካሙ ማክፈል አለ። ያው ልጅ ስትሆኚ ጠዋት ትበያለሽ፣ ስግደት ብለሽ ከቤተሰብ ጋር ትሄጃለሽ። በመሀል እንቅልፍ ነው ረዥሙ ሰዓት፣ በቃ ሄዶ ነው መምጣት ነው የሚሆነው ባሳ

ብዙ ሰፊ በዓል ነው። ሁለት በዓላት ተደራርበው የሚመጡ የሀገራችን በዓል። ሌላ ደግሞ በጣም እዚህ ስራ ላይ የኒውሊፍ እና ሌሎች መሰል ተቋማት ልጅን ቅድም ሰኒ በደንብ ገልጸሸዋል እና ልጅ የሚታቀፉበት ለዘመናት ልማቸውን ለሆን የሚሆንበት ነው። እና እስኪ በጣም የማትረሽ ውጤት ጥሩ ሆኖ የማትረሺው አጋጣሚ አለ። ምናልባት ሰዎቹ መግለጽ ባይጠበቅብንም የእነሱ ስሜት ወደ አንቺ ተጋብቶ በጣም ኢሞሽናል ያደርገሽ አጋጣሚ። እዚህ ቤት ብዙ ታሪኮች ይመጣሉ፣ በጣም ብዙ ታሪኮች እና አብዛኞቻቸው የኛ ሀገር አሁን አሁን ላይ ይሻላል እንጂ ረዥም ዓመት ከሙከራ በኋላ በጣም ረዥም ዓመት እና ምናልባት 16 ዓመት ሲባል የአንድ ልጅ እድሜ ነው። 16 ዓመት እምቢ ያለው ሰው ሰክሰስ ሲሆንለት ማየት አብረን ነው የምንጮኸው። ኢቨን ደም ሰጥተው ውጤቱ እስከሚመጣ ድረስ አብረን ነው የምንጨነቀው። አይዞሽ አይዞሽ አላ እምነታቸውን በፈጣሪያቸው ላይ አድርገው ግን በቃ መልካሙን እየተመኙ አብረን ነው የምንጨነቀው። ምክንያቱም የሚመጡትን የሚወስዱትን መርፌ፣ የማህበረሰብ ተጽዕኖ፣ ብዙ ነገር አለ እና ያንን ተላልፎ ነው ኢቭን በጣም ከመመላለሳቸው የተነሳ ፋሚሊ እንሆናለን እና አንዳንዴ በግል እንኳን ታሪካቸውን እስከ መንገድ ደረጃ ይደርሳሉ እና ያንን እያወቅን አብረን አለመጨነቅ አንችልም። በጣም ነው የሚከብደው። እሱ ደግሞ ሌላ ነው፣ ቴንሽንም አለው ትንሽ ይጨንቃል። ግን በቃ እዚህ ቤት ላይ ከገባ በኋላ ሌላ ተቋም ላይ እንደምትሰራው አይደለም። ምክንያቱም ሌላው ተቋም ላይ ሰው ያገባል ወልዳል ነው ብቻ ነው ይመስል። እዚህ ግን እድሜ ማተር ብቻ ላይሆን ይችላል። እድሜያቸው በጣም ገና ሆኖ እንደዚህ አይነት ነገር የሚቸገሩ ልጆች እንታያለን። በጣም ነው የሚጨንቀውና ብዙም አይረሱ አሉ ብዙ እንዳልኩ 16 አመት አታ የተሳካላት ልጅ ስትወጣ በር ላይ እኛ ሰርፕራይዝ እናደርጋለን። አሻንጉሊት ይዘን እንጠብቃቸዋለን እንጠብቃቸዋለንና በቃ ወይ ከቤተሰብ ጋር ከመጡ ደግሞ እነሱም መቋቋም አንችልም። ልክ አሻንጉሊት ይዘን ስንቆም ፖዘቲቭ እንደሆነ ሳይን የሆናቸውን ማለት ነው። አብረው በቃምባቸው ነው አብረን ነው ምናለቅሰው። በጣም ነው ደስ የሚለው። በጣም ስራውም ደግሞ አንዳንድ ጊዜ አንዳንድ ስራዎች እ ውጤታቸው ራሱ የበለጠ እንድትግ ያደርጋል። አደለም በአላት ቀን እና በጣም በቤተሰብ ውስጥ በቤት ውስጥ በግል ህይወትሽ ውስጥ ልዩ የሆነውን ቀን ራሱ መስዋዕት ታደርገል። ለዛ ብዙ ዶክተሮች ረጅም ሰዓት ሰርጀሪ ላይ ቆያሉ እና ለአበላብ እስኪሆኑ ፌንት እስኪሰሩ ድረስ የሚሰሩት አንዳንድ ጊዜ ከስራ ውጤቱ ነው የሚናገረው እና አስበ ሸዋል በጣም ደስ በነገራችን ላይ ስሜት በጣም ይጋባል። ላል ዳሪካቻችን በኒው ሊፍ ቆንጆ የባል ቆይታችን አሁንም እንደቀጠለ ነው። ሌላው ትዝታውን የሚያወራልን መልካም እንግዲህ ደግሞ ወደ አንተ ተመልሰናል። የአንተ የልጅነት ትዝታ ምን ሊመስል ነበረ? ትንሳኤና ትዝታ ያው ለጅ ትስታ ሁላችንም አለን። የኔ ትስታ ያው ዶሮ የሚያስተው ትስታ ነው። ያጋጠመኝ ፋሲካ ላይ ሁላችንም እንጾማለን። ማክፈል ላይ ካመሸን በኋላ ጠዋት ላይ ዘጠኝ ሰዓት ይበላል አይደለ? ድሮ አሁንም ይበላል። እኔ ከዛ በኋላ አቁሜ አለው እኔ አቁሜ አለው ለሊ ዘጠኝ ሰዓት ላይ ዶሮ ቀርቦ ሲበሉ እኔ ማክፍዬ ነበር እና ከቤተሰብ ጋር ለመጨረሻ ጊዜ ዶሮ ሙሉ ዶሮ የበላሁት ያኔ። ወጡን በቃ ከዛ በኋላ ሁለት ፋሲካ አይደለም፣ ዳግማ ትንሳኤ አይደለም። ሁለት ሳምንት ሙሉ በሽተኛው ሆኝ እንትን ያልኩት። ቆይ ባዶ ሆዱ ሆድን ባዶ ሆነህ ቅባቱ አለ የተለያዩ ነገሮች አሉና ከዛ በኋላ የዶሮ ወጥ ተቻለ። ስጋውን ግን አሁንም ማልበር መረቅ መረቁ ነው ማዘለ መረቅ መረቁ ተቻለ። በዛ አንተ ነውና ያው ባል ሲቹዌሽን ላይ የባል ሁኔታዎችን ላይ ስናያቸው በጣም ደሳስ የሚሉ አጋጣሚዎች አሉ። ስራ ላይ እኛ ብንሆንም ግን ስራ ላይ እንዳልሆን ነው ፊልም እናደርገው እዚህ የሚመጡት የእኛ ቤተሰቦች ከስራችንም በላይ ቤተሰቦቻችን ናቸው። እኔ ቤት ውስጥ የማከብረውን የበዓል ሲችዌሽን እዚህ በበለጠ ነው የማገኘው። የኔ ፋሲካ እንደውም አንዳንዴ አብዛኛውን የእኛ የኒውሊፍ ፋሲካ ሁልጊዜ ነው የሚባለው ኒውሊፍ ላይ ነው የሚከበረው። ሁሉ ጊዜ ፋሲካ ሁሌ እናከብራለን። እኛ ሰው ሲደሰት እንደሰታለን። የከፋው ሰዓት ላይ በጣም ተጎድተን ነው የምታየው። ከትንሹ ጀምሮ ከጥበቃ ጀምሮ እስከ ላይ ድረስ ብትሄድ ሁሉም ፊሊንጉ አንድ ነው። በቃ የቤተሰብ የምስረት አላማቸውን እንዲሳካላቸው ሁሉም ይሞላል። እኔ አንዳንድ ጊዜ ሰው ለሰው ይጸልያል የሚባለውን ነገር ያየሁበት ሲችዌሽን አለ። ብዙ ጊዜ የሰው ልጅ ራስ ወዳድ ነው ብዬ ነው የማስበው። ኒው ሊፍ ላይ ያሉ ስታፎች ግን ሴትዮ በሳካላት ብለው ቤተክርስቲያንም መስጊድ ሄደው የሚጸልዩ ብዙ ሰዎች አሉ እና እንደዚህ አይነት ነገሮች ያጋጥማሉ። ፊሊንጉ በጣም ከባድ ነው። ከቤተሰብም በላይ ነው የምትሆነው እዚህ ስትገናኝ። እኛ ሰርቪሱን ስለሰጠን እነሱ ሰርቪሱን ስለተጠቀሙ የሚባለው ኢንቴንሽን የለም። ጀስት በመጡበት ሰዓት ላይ ግን ቤታቸው መጥተው ያለባቸውን ነገር ከእኛ ጋር አውርተው የሚፈታበት ሚንስ የምንፈጥርበት ሂደት ነው እንጂ ዝ ኖት አባውት እነሱ መጥተው ፔመንት ስለከፈሉ የሚሉትን ነገሮች አለም፣ ሰርቪሱን አለም እኛ የምናስበው ቤተሰባዊ ቅርርባችን የምናስበው በዚህ እያሳለፍን ስለሆነ ብዙም አልተቆጨውም። ስታፎቹም ብዙ የሚቆጫ አይመስለኝም። እንግዲህ ይህንን ይመስላል። ለኛ የባልገጠ እንግዲህ ድጋሜ መቼም ዶሮ አትበላም? በቃ ከዚህ በኋላ ይቀጥላል። ኦስ ዶሮውንም እየበላሁ አይደለም፣ ስጋውን እበላለሁ። ቤትም ሲሰጣኝ ያው ደስ እንዲላቸው ልቀምስላቸው እችላለሁ፣ ከአንድ ጉርሻ። በነገራችን ላይ እኮ በጣም ከባድ የሁለት ወር ጾም አይደለ? ሰውነታችን ከቅባት ምናምን። ከዛ ስታከፍል ደግሞ አለች፣ ከአርብ ማታ ጀምሮ። ከዛ ቆይተ ስትል አንዳንዴ አርብን የምንመገባት ነገር አለች። ሰግደን ስንገባ 11 ሰዓት ስለሚሆን ከ11 ሰዓት ከ3 ሰዓት አይደል የሚፈቀደው፣ በኦርቶዶክስ እምነት ላይ በዛች ታይም ደግሞ ዛት ማቻ ትበላለህ፣ እንደገባ ትበላለህ። ከዛ ከዛ ትውልበታለህ ለሊ ዘጠኝ ሰዓት ነው። እሱም አገኘው ብለህ ደግሞ ዶሮ ስትበላ፣ ቀድሞ እኮ እንደውም ተልባ ይጠጣል፣ በሱ ይጠጣል። ያው ልጅ ስትሆን ትስገበገባለ። ዶሮ ስጋውን መብላት ከፈለግ መጀመሪያ ወጡን መንካት እንዳለብህ ከቤተሰብ ማስጠንቀቂያ ይሰጣል። ስለዚህ ሳትወድ በግድ ዶሮን ላጣረኩኝ በዛው ሁለት ሳምንት በጣም ያሳዝናል። አይ ስጋ ስለመበላ አልቆጨኝም። እኔ አልተቆጣ ወጥቶ ግን ያው ለሰሩ ሰዎች ለማርነቅ ያህል እየቀመስን ጥሩ ነው ዶሮ ምን አልንላለን። ከዛ ውጭ በጣም ደስ በነገራችን ላይ የኒው ሊፍ እና ሌሎች ተቋማት ቤተሰብ ነው። በየቀኑ በእያንዳንዱ ስኬት አንድ ቤተሰብ ነው የሚጨምር። ሁለት መንታ ሆነ ደግሞ ሁለት ቁጥሩ እየጨመረ ነው የመጣው እና በየቀኑ አዳዲስ ቤተሰብ አዳዲስ ማህበረሰብ አዳዲስ ልጆች አዲስ ትውልድን መገንባት ነው እና ይሄ ስንመርጥም እኛ ሄድ ብለን በዚህኛው ዞን ስቲ እንደዚህ አይነት ቤቶችን ጠይቅ ብለን ስናስብ ቤተሰብ ናሁ ቴሌቪዥን ያው ቤተሰብ ነው፣ ሁሉም ቤት አለ። ኒውሊፍ ደግሞ እየሄደ ብዙ ፔሸንቶች መጥተው ታክመው ውጤት ሲያዩ ደግሞ በጣም ደስ የሚለው ቅድም እንዳልሽው ውጤቱ ሊሆንም ሊሳካም ላይሳካም ይችላል። ረጅም ዓመት መሞከርን ይጠይቃል እና መጨረሻ ላይ ደግሞ ልጅን መታቀፍ ያለው ስሜት እውነት ለመናገር ወላጅ ካልተሆነ በስተቀር ስሜቱ መረዳት አይቻልም። ከዚህ በፊት ምን ስን አጋጥሚ ነው እና ሲያለቅሱ መሬት ላይ ሲወድቁ ያለው ነገር ድባ በጣም ደስ ለዛም ነው እኛ መተን በስራ ላይ አረሳናችሁን አብረናችሁን የእናንተ ተግባር ዛሬ ላይ ማርኬቲንግ ባለሙያዎች ናቸው አጠገባችን ያሉት ሌሎቹ ሐኪሞች ደግሞ ስራ ላይ ናቸው። ብዙ ፔሸንቶችን ይዘዋል እና እነሱንም በያላችሁበት በድጋሚ እንኳን አደረሳችሁ። እውነት ነው እንግዲህ የምንገኘው ለተፋሲካ ነው። ፋሲካ ደግሞ እንደ ክርስቶስ ለሰው ልጆች አዲስ ህይወት የሰጠበት ነው። ኒውሊፍም እንግዲህ ለቤተሰቦች አዲስ ህይወት የሚሰጥበት ተቋም ስለሆነ እኛም እንግዲህ ያን አስበን ነው እንኳን አደረሳችሁ ብለን የመጣ ነው። ቆይታችን እንግዲህ እዚህ ጋር ገታ እናድርግና ደግሞ ወደ ኬክ ቆረሳው ብንሄድ አይሻልም? ቡናው የለም እዛ ጋ የቆየንባት በጣም ቡናችን እንጠጣ፣ ኬካችን እንቆርሳለን፣ እንኳን አደረሳችሁ እንባባላለን ማለት ነው አይደለ?

ኦልሞስት ኒውሊፍ ላይ ከመጣችሁ አይቀር የእኛ ቤተሰቦች የሆኑ ይህንን ዓለም የተቀላቀሉ ልጆችንም እደጉልን ለማለት እንፈልጋለን። ወደ አራት መቶ ሰላሳ ስድስት የሚጠጉ ቤተሰቦች አሉን። በመንታ ደረጃም በትሪፕሌት አለን። ሲንግልቶን ልጆች አሉ እና እነዚሁ ሶስትም አለ ብዙ ጊዜ በእነዚህ አይነት ህክምናዎች በእኛ በምንሰጣቸው ህክምናዎች ላይ ፕሮባቢቲዎቹ የመንታ መሆንና እናንትን ሰፊ ነው ያንን የሚያደርገው ኦሬዲ ካለው የሳይንቲፊክ ሂደት ጋር የተያዘ ነው ግን ሁሉ ነው የሚፈቅደው ፈጣሪ እንደሆነ እያወቀን ማለት ነው። ሊሳካም ላይሳካም እንደሚችል በደንብ አርግተን በግልጽ እንነግራቸዋለን። ብዙ ጊዜ ከመሳካት በስተጀርባም ደግሞ ኒሊፍ ላይ በሚመጣበት ሰዓት ላይ የመጀመሪያው የምንነግራቸው ሜንታሊ ሬዲ እንዲሆኑ ነው። ብዙ ጊዜ ሜንታሊቲ ነው ሬዲነሱ ነው በጣም የሚያስፈልገው መጀመሪያ ላይ። ሁለተኛ ላይ ደግሞ ሁለቱ ጥንዶች ባልና ሚስት ሆነው ሲመጡ እንዳንድ ነው አመለካከታቸው፣ እንዳንድ ነው መሆን ያለበት ችግሩ ማ ጋ ነው? እሱ ጋ ነው፣ እሱ ጋ ነው የተባሉ ነገሮች ከማህበረሰባዊ የሚመጡባቸውን ጫናዎች ሰብረው መምጣት የሚችሉበትን ወይም ደግሞ ከተሳካላቸው በኋላም ሲወጡ ራሳቸውን ለሌሎች አሪያ ማድረግ የሚችሉበትን ማንነት ይዘው እንዲሄዱ ነው የምናደረጋቸው። ላት ሚንስ ምንድ ነው የተለያዩ ተጽዕኖች አሉ። ሴት ልጅ መውለዳችንም ተብሎ ነው የሚታሰበው። የፋሚሊ ሂደታቸው ላይ በጣም ጠንካራ መሆን አለባቸው። ማህበረሰባችን ላይ የመካንነት ችግር ሲባል ሴቶች ላይ ነው የሚደመደመው። ህክምናው እስካሁን በተደረገው ጥናትም ሆነ በሚያጋጥማቸው ነገሮች ሁለቱም ላይ ነው የተከሰተ ያለው። በማይታወቁ ምክንያቶችም ሊከሰት ይችላል በተለያዩ በአክሲደንትም ሊሆን ይችላል። በአመጋገብ፣ በአኗኗራችን ሊሆን ይችላል። በጣም ጭንቀት ከማብዛት ሊሆን ይችላል። እነዚህ ሁሉ ነገሮች ስለሚከሰቱ ሲመጡ ጀምረው ሁለቱም እንዳንድ ሆነው ስለዚህ የመውለድ ወይም ደግሞ ልጅ የማግኘት ተስፋቸውን ብቻ ሳይሆን እንደ አንድ ቤተሰብ የመሆን የትዳራቸው ጥንካሬ የሚሉትን ነገሮች በደንብ እንዲያጠነክሩ የሚሰሩ ስራዎች አሉ ና ብዙ ጋይዳንስ የሚሰጥበት ሂደት አለ። ተሳካላቸውም አልተሳካቸውም ከእኛ ጋ ኮሚኒኬሽናቸው በጣም ሀርድ እንዲሆን ነው እንፈልገው ዛት ሚንስ ምንድ ነው፣ ከተሳካላቸው እንከታተላቸዋለን እንደውላለን፣ ስልክ በየቤታቸው ሄደን እንኳን ደስ አላችሁ እንላቸዋለን ሲወሉ፣ እነሱም ይደውሉናል። ከዛም በተጨማሪ ሳይሳካላቸውም ደግሞ ሲቀሩ እዚህ ኮንሰልቴሽን የምንሰጣቸው ሰዎች አሉ፣ እየተከታተልናቸውም እንሄዳለን። እነዚህ ሁሉ ነገሮች የምናደርገው የቤተሰባዊ ቅርርቡ እንዳይቀር ነው። አንድ ሁለተኛ ደግሞ በእንደዚህ አይነት ችግር ውስጥ ያሉ ሰዎች በጣም ተገለውም ራሳቸውንም አገለው የሚቀሩ ሰዎች አሉና፣ እና ፋይናንሽል ሊሆን ይችላል በተለያየ ነገር ሊሆን ይችላል፣ ግን በሜንታል ራሳቸውን በደንብ አዘጋጅተው መጠበቅ እንዳለባቸው ከዛ የቀረውን ፓርት ያው የፈጣሪ ስራ ነው። ህክምናው የሚያደርገውን ካደረገ በኋላ ፈጣሪ የሚቀጥልበት ሂደት እንደሆነ እንዲታወቅ እንፈልጋለን በዚህ አጋጣሚ ስለዚህ ለቤተሰቦቻችን እንኳን አደረሳችሁ ማለት እንችላለን። ባላችሁበት ሆናችሁ ልጆቻችንንም ያሳድግልን። ያው ልጆቻችን ነው የምንለው ለዛ ነው። በጣም እናመሰግናለን እናንተም ስለመጣችሁ እኛም ደግሞ መተን እናንተን በስራ ቆይታችሁ ላይ በባል መጠየቅ ለመጠየቅ ያብቃ ያብቃ ሚሰብሰብ ልጆቻቸው ይዘው መጣ እየሰራ ደሞ ጥስ ይላል እ እሷ ከዚህ ጋር ተያይዞ ማለት የምንፈልገው ነገር አብዛኛው ሰው ነገሮች ከረፈደ በኋላ የሚመጣው ነገር አለ። እዚህ እኛ ቤት ላይ እንዳየነው እና መካንነት ይታከማል። ያው ማይታከም ቢኖርም ግን በጊዜ ስንመጣ የመታከም እድሉ ከፍተኛ ነው። ወደ ከፍ ያለው ህክምና ሳንሄድ በትንሹ በአጭሩ ሪዘልት ማግኘት እንችላለን እና ማንኛውም ጥንድ ተጋብተው አንድ አመት ያህል ሚኒመም አንድ አመት ያህል ልጅ ለማግኘት ሙከራ አድርገው ካልተሳካላቸው ወደ እንደዚህ አይነት ተቋማት በመሄድ ሐኪሞችን ማማከር ይኖርባቸዋል። ትልቅ የሚባለው ህክምና ጋር ሳይሄዱ በናቹራል በሐኪም ኮንሰልትና በትንሽዬ መድኃኒት እርዳታ መሳካት ስለሚችል አብዛኞቻችሁ ይህን ፕሮግራም የምትመለከቱ ቤተሰቦቻችን እንደዚህ አይነት እክል ያጋጠመው ሰው ካለ ወደዚህ አይነት ተቋም እንድትመሩ። ምክንያቱም ራስን ማወቅ የተሻለ ነው። አመታት በገፉ ቁጥር ወደ ትልቅ የሚባለው ህክምና ነው የሚያመራው። የዛኔ ደግሞ ሜይቢ አቅማችን ላይችል ይችል ይሆናል በጊዜ ምድር በእንጭጩ መጠቀክማግዛኘትይቻው እና ሳላ ደንቅ አላልፍም ወጣቶች ይመጣሉ። አንድ ዓመት ምናምን ሞክረው እምቢ ሲላቸው መጥተው በናቹራል ይሳካላቸዋል። ትንሽ ህክምና ብቻ በማግኘት እና ነገሩ አልቆለት የእንቁላል መጠን ጨርሰው ምናምን ዜሮ ዜሮ ከሆነ በኋላ ስሜቱን ከባድ ነው አችልም መባል ስለሚከብድ በጊዜ ወደ ተቋማችን እንድትመጡ እንላለን። እንግዲህ በበዓል ምድር መታችኋል። እንደምታዩት ቡናችንን እየጠጣችሁ ቆንጆ ቡና ነው። ቆንጆ ቡና ነው። አሁን ቡና እንዴት ነው? ቆንጆ ነው። በጣም ባለ ሙያ ናት ቻቹ እ ልንሄድ ነው ስንል አደርሱልን፣ እኛም እያሰብናችሁ ብለዋል። ኬኩን እንግዲህ ለምን አብረን አንቆርስ? ይሻላል። አርነት ወጣ ይቀራል ስለኔ ብዙ የስቃይ እዝራ በመሰንቆ ዳዊት በበገና እንግዲህ ተመልካቾቻችን በኒው ሊፍ የመካንነትና የስነ ተዋልዶ ሕክምና ማዕከል እኔና ሰኒ ተገኝተን እንኳን አደረሳችሁ ልንል ያደረገውን ቆንጆ አጠር ያለች ቆይታ በዚሁ የምናጠናቀቅ ነው የሚሆነው። ተቀብለው ስላስተናገዱን ከምንም በላይ ደግሞ ጊዜያቸውን መስዋዕት አድርገው ህክምናውን ለሚያስፈልጋቸው ሰዎች ህክምናውን እየሰጡ ላሉ ለሁሉም ሐኪሞች በድጋሚ እንኳን አደረሳችሁ መልካም በዓል እንላለን። እውነት ነው እንግዲህ በስራ ገበታቸው ላይ ተገኝተን እንኳን አደረሳችሁ እንላቸው ጎራ ብለን የጠየቅናቸው፣ እነሱም በተመለከታችሁት አቀባበል ተቀብለውን ቆንጆ አጠር ያለሽ ቆይታ አድርገናል። እናንተም በያላችሁበት ከወዳጅ ዘመድ ጋር ቆንጆ የትንሣኤ በዓል እንድታሳልፉ እንጋብዛለን። ቀሪ ናው የልዩ የበዓል መዝናኛ ይቀጥላሉ። እኛ ግን ከዚህ እንሰናበታለን። ቻው። እንኳን አደረሰ አብሮ አደረሰ ይሁሉት አምሮሶትዬን። እሺ ስሜ ምስራች መልስ ይባላል ለመላው የክርስትና እምነት ተከታዮች እንኳን ለበዓሉ በሰላም አደረሳችሁ ለማለት በኒው ሊፍ ስም እሺ። በድጋሚ ለበዓሉ እንኳን አደረሳችሁ፣ ለኒው ሊፍ መላ ታካሚዎች፣ ለመላው ኢትዮጵያ ህዝብ እንኳን አደረሳችሁ ላለው